ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያዝኳቸው መረጃዎች አለፍኩ። በሸዋ ቀጠና ራሱን አማራ ፋኖ ህዝባዊ ድርጅት ብሎ የሚጠራው በእስክንድር ነጋ የሚመራው የብልጽግና ክንፍ የአማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር ላይ ከጠላት ጋር በመሆን ጥቃት ለመክፈት ተደጋጋሚ ትንኮሳ ሲያደርግ ቆይቷል። ሆኖም አልሳካ ያለው ወራሪ ቡድን ጠላት የከሰም ክፍለ ጦርን በአራቱም ወረዳዎች በከበባ ውስጥ በመክተት ጥቃት ቢከፍትም ጥቃቱን መመከት ተችሏል። ሆኖም የአማራ ፋኖ ህዝባዊ ድርጅት ክንፍ የሆነው ሸዋ ጠቅላይ ግዛት እዚህ የሚባለው ጊዜ ጠብቆ ማለትም ከግንቦት 22 2017 ዓ.ም ረጅ ጀምሮ በአንኮበር ወረዳ ለሚኖሩ የአማራ ወጣቶችና ገበሬዎች ከሰም ክፍለ ጦር በጠላት ተከቧል እገዛና ድርግ በሚል የማደናገሪያ መልእክት በጥሩምባ እየለፈፈ ይገኛል። ዓላማው የሸዋን ህዝብ ድጋሚ ለውርደት ለመዳረግ እውነተኛ ታገዮቹ ላይ ጥቃት በመክፈት ህዝብ ለህዝብ ማባላት መሆኑ ግልጽ ነው። በዚህም ማንኛውም የታጠቀ ኃይል ከከሰም ክፍለ ጦር ውጪ ክፍለ ጦሩ በሚንቀሳቀስበት ወረዳዎች ማለትም አሳ ግርት ወረዳ፣ በረህት ወረዳ፣ ምንጃር ሸንኮራ ወረዳና ሀገረ ማርያም ከሰም ወረዳ ላይ በክፍለ ጦሩ ፍቃድ የሚንቀሳቀስ ኃይል ላይ እርምጃ እንደሚወስድ እናሳስባለን ሲሉ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ህዝብ ግንኙነት ኃላፊ የሆኑት አርበኛ ወርቁ ደርቤ ተናግረዋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና፣ ከሰም ክፍለ ጦር ተስፋ ብርጌድ ከጠላት ጋር ተፋልሞ በሶስት ግንባር ድልን ተቀዳጀ። አሸባሪውና እና ወራሪው የኦሮሞ መንግስት ከሰሞኑ ከመዲናዋ አዲስ አበባ ከተማ አፍንጫ ስር ከሚገኘው ከሰም ክፍለ ጦርን አፍናለሁ በሚል ድንፋታ ከየመንገዱ የሰበሰበውን መከላከያ ነይ ባይ በገፍ ቢያስገባም የጦር ጠበብት የሆኑት የተስፋ ብርጌድ ጀግኖች በቀበሌ ዜሮ አምስት ሻለቃ አንድ ጽናትና አንድነትን ተቀዳጅተው ባደረጉት ውጊያ የአገዛዙ ወታደር አከርካሪን ሰብረው ወደ መጣበት መልሰውታል። በተመሳሳይ ሰዓትና ጊዜ ወረራ ብፈጽም የፋኖን ኃይል ማዳከም እችላለሁ ብሎ በዜሮ ሰባት ቀበሌ ሰዳስ ላይ ውጊያ ቢከፍትም፣ ሻለቃ ሶስት ባደረገው ውጊያ በርካታ ሥልጣን አስጠባቂ ወታደር እስከ ወዲያኛው ሲሸኙ ብዙ ቁጥር ያላቸው ሰራዊት ቆስሎ በአምቡላንስ ሲጋዝ ውሏል። ጦርነት ባህሉ የሆነው የአማራ ሕዝብ ማጥፋት ቀርቶ ከገቡበት የጦር አውድማ በሰላም መውጣት ያቃተው ይህ የአሸባሪ መንግስት ወታደር በሞርተር ሙሉ ወረዳዋን መደብደብ አላቆመም። በዚህም በርካታ የንጹሃን ንብረቶችና በአንድ ሴት ልጅ ላይ የአካል ጉዳት አድርሷል ሲሉ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ መረጃውን አድርሰውናል። ትግላችን ፕሬዝዳንት፣ ፕሮፌሰር፣ ረዳት ፕሮፌሰር፣ ፖለቲከኞች እነዚህ ሶስት የአካዳሚክ ማዕረጎችን ለተማረው ክፍል ክብር ላለው በተለይ ጨዋ በሆነው ማህበረሰባችን ላይ የስነ ልቦና ጦርነት ለማካሄድ ይጠቀሙባቸዋል። አገዛዙ መርዛማ የሆኑ ሐሳቦችን የሚነዛው በአብዛኛው ከስማቸው በፊት እነዚህ መጠሪያዎችን ከፊት በሚያስቀድሙ ግለሰቦች ነው። አንድን መንግሥታዊ ፕሮፖጋንዳ ወደ ሕዝብ ጆሮ ለማድረስ ከካድሬ ይልቅ የተማረ ነው የሚባለው ሰው ጠቃሚ ነው። ባጭሩ እንዳገኘው ተሻገር፣ ዛዲጋ አብርሃ፣ ጋሻው መርሻን የመሳሰሉ ተላምጠው ተላምጠው ከተተፉ ልሙጥ ካድሬዎች ይልቅ። ፕሬዚዳንት ፕሮፌሰር ረዳት ፕሮፌሰር በመሳሰሉ ጌጦች ያሸበረቁ ግለሰቦችን መጠቀም ጆሮን ይስባልና በመሆኑም እነዚህ ሶስት የአካዳሚክ መጠሪያዎችን ከኛ ገር አንጻር እንዴት እንደሚጠቀሙባቸው በትንሹ ማብራራት ጠቃሚ ይመስለኛል በመሆኑም የፕሬዝዳንትነት ማዕረግን ለማግኘት እንደ ኢትዮጵያውያን አቆጣጠር በ1997 ዓ.ም አካባቢ ጀምሮ የኢትዮጵያ የዩኒቨርሲቲዎች ፕሬዝዳንት እንደ ማንኛውም የሚኒስተር ሹመት በቀጥታ በሀገሪቱ ጠቅላይ ሚኒስትር የሚሰጥ የፖለቲካ ሹመት ነው። መለስ ዜናዊ ፖሊሲዎቻችንን ማስፈጸም እስከቻለ ድረስ ዘበኛም ቢሆን ዱላውን አስጥለን ሚኒስተር እናደርጋለን እንሾማለን፣ እንዳለው ከመንግስት ፖሊሲ አንጻር ብቻ የሚመዘን ሹመት ነው። ባጭሩ የዩኒቨርሲቲ ፕሬዝዳንት ለመሆን በትምህርት ከፍተኛውን ደረጃ መያዝ ወይም በዘርፉ ጎበዝ መሆን መስፈርት አይደለም። እንደ ልሙጥ ካድሬ በል የተባለውን እንደ ፓሮት ማስተጋባት፣ አስፈጽም የተባልከውን ለምንሳትል ማስፈጸም መቻል ነው። ሌላ መስፈርት የለውም። የታሪክና የአማርኛ ትምህርት ክፍሎች እንዲዘጋ መመሪያ ተቀብሎ እንደተገበረው አማራው የደብረ ብርሃን ዩኒቨርሲቲ ወይም ሰሞኑን ራበን ብለው አድማ የመቱ ሜዲካል ዶክተሮችን ጽንፈኛ ደጋፊ ናችሁ ብሎ ካላባረርኩ ብሎ የሚገለገለው የጎንደር ዩኒቨርሲቲ ፕሬዚዳንት ማለት ነው። የፕሮፌሰርነት ማዕረግን ለማግኘት የአካዳሚክ ነጻነት ባለው ሀገር የፕሮፌሰር እርከን የሚደርሰው የማስተማር የስራ ልምድ፣ በዘርፍህ የምታሳትማቸው የህትመት ውጤቶች ብዛትና ጥራት ተመዝኖ ነው። ይህም ሆኖ ዓለም አቀፋዊ የሆነ መመዘኛ የለም። ዩኒቨርሲቲዎች በዓለም አቀፍ ደረጃ እንዳላቸው ዕውቅናና አቅም የየራሳቸው መመዘኛዎች አሏቸው። በኢትዮጵያ በተለይ የብሔር ፖለቲካ የአገሪቷ ገዢ ሕግ መሆኑን ተከትሎ ፕሮፌሰርነት የብሔር ማንነትን እንደ ዋና መስፈርት ይጠይቃል። ለምሳሌ በደካማ የፖለቲካ ቁመናውን በሚገባ የምናውቀው የፖለቲካ ሳይንሱ ፕሮፌሰር መራራ ጉዲና ማዕረጉን ለማግኘት ኦሮሞ መንገስ ነበረበት። በሌሎች ዘርፍም በተመሳሳይ ረዳት ፕሮፌሰርነት። እኔ እንደ ግለሰብ ለበርካታ ዓመታት በተለያዩ ዩኒቨርሲቲዎች አገልግያለሁ። በዩኒቨርሲቲ ቆይታዬ በሁለት ዲግሪ ወይም በማስተርስ ደረጃ የረዳት ፕሮፌሰር እርከንን የያዘ ግለሰብ አልገጠመኝም። ሶስተኛ ዲግሪ ከህትመት ጋር ስለሚሰጥ የረዳትነትና የተባባሪ ፕሮፌሰር ማዕረግ ሊሰጥ ይችላል። እሱም ቢሆን እንደበለጠ ሞላ ከፒኤችዲ ዲፕሎማ ጋር ብቻ አይደለም፣ የተወሰነ የማስተማር ልምድ ይጠይቃል። በማስተማር ፕሮግራም በተለይ በቂ የሆነ ፈንድና ላብራቶሪዎች ከተማሉ አልፎ አልፎ ለመመረቂያ ስራዎችን አንድ ግፋ ቢል ሁለት እርከኖችን የሚያሳትም ሊሆን ይችላል። ያም ሆኖ ግን እርከኑ ላይ ለመድረስ በሚያስችል ደረጃ አይሆንም። ከሆኑም እርከኑን የያዙ ግለሰቦች ለደረጃው ያበቃቸው ስራ በስማቸው ጎግል በማድረግ ብቻ ማግኘት ይቻላል። አሁን ዋናው ጥያቄ እነዚህ ግለሰቦች በሁለተኛ ዲግሪ ይህንን በብዛት ያልተለመደ የአካዳሚ ክርከን እንዴትና በማን ሊሰጣቸው ቻለ ለምን ዓላማ የሚለው ነው። የሚገርመው ደግሞ ግለሰቦቹ እጅግ በተጠና ሁኔታ ከአራቱ የአማራ አካባቢዎች ጎንደር፣ ጎጃም፣ ሸዋና ወሎን በመክፈል ጸረ አማራ ብሔርተኛ ሆነው ነው ወደ ትግሉ የተቀላቀሉትም የአማራ ብሔርተኝነት በተጋጋለበት በተመሳሳይ ወቅት ይህንን መጠሪያ በመጠቀም የተለያየ ድርሻ ወስደው ነው የተሰማሩት። በለጠ ሞላ አብን ውስጥ በመግባት የአማራ የብሔር ንቅናቄን ጠልፎ የሚያመክን ተልዕኮ ወስዶ ያንን ተግባራዊ እያደረገ ይገኛል። ዳምጠው ተሰማ የአማራ የብሔር አንድነትን እንዲወትን የክልልነት ፖለቲካን በማራመድ ክልሉን ወደ አራት ክልልነት ለመበተን ኦሮሞማው የቀረጸውን ፕሮጀክት ከፊት ሆኖ እየመራው ይገኛል። ጌትነት አልማው በመጀመሪያ ሰንዳበል ጎጃም ምናምን እያለ በጎጃም የጎጥ ፖለቲካን እንዲያራምር ነበር የታሰበው። የያዘውን የጎጥ አጀንዳ ብቻ ሳይሆን ጸያፍ ግለሰባዊ ስብናውን ህዝቡ በመረዳቱ ቤተ መቅደስ እንደገባ ውሻ አዋክቦ ጎጃምን ለቆ እንዲወጣ ተደረገም። የግለሰቡን ጸያፍ ስብዕና የተረዳው ኦሮሞማው አማራን እንደ ህዝብ ለማዋረድ ይጠቅማል በሚል ከደብረ ማርቆስ ዩኒቨርሲቲ ወደ አዲስ አበባ በማዛወር በየሚዲያው እየዞረ የአማራን ህዝብ እንዲዘልፍና እየተካሄደ የሚገኘውን ትግል እንዲያጥላላ አጀንዳ ተሰጠው። ከዛም ኢሬቻ ፕሮግራም ላይ ወስደው እንደ ደንቡ ለምለም ሳር በእጁ ጨብጦ የወንድ ብልት ግንባሩ ላይ ተተክሎ በአደባባይ በጉዲፈቻ ኦሮሞነትን እንዲቀበል ተደረገ። እንደ ስዩም ተሾመ አስተምሮ ሳይሆን አማራን ዘልፎ እንጀራውን እንዲጋግር ሚዲያ ተመቻችቶለት የሙሉ ቀን ተሳዳቢ ተደረገ። ጌታ ስራደ ፋኖን በመቀላቀል የአማራ የትጥቅ ትግል እንዲኮላሽ ስኳድ ወደ ፋኖ ያሰረገ ነው። በለጠ ሞላ አብንን ለማፍረስ የተሰጠውን ተልኮ መሰል ተልኮ ይዞ ነው ፋኖን የተቀላቀለው። በቅርቡ የተለቀቁት ሁለት የድምፅ ቅጂዎች ላይ እንደታዘብነው ግለሰቡ እንኳን ለፕሮፌሰርነት የሚያበቃ ዘመኑን የሚመጥን የምርምር ጽሑፍ ሊያቀርብ ይቅርና የአንድ ቡድን ከፍተኛ አመራር ሆኖ በጠላት በብቸኝነት በሚተዳደር የስልክ መስመርን ሲጠቀም ሪከርድ እንደሚደረግ የማይረዳ ቡዳነትን በመሳሰሉ በእነ ሙሴ ዘመን የቀሩ እጅግ ኋላ ቀር ነገሮችን የሚያምን የፖለቲካ ዘርፍ መሪነት ቦታ ላይ ተቀምጦ የክፍለ ጦር መሪ አማክሮት እንዲከዳ የሚፈቅድ የትጥቅ ትግል እየመራ ጓዴ ተሰዋ ብሎ እንባና ንፍጡን እያዝረከረከ የሚያነፈርቅ እጅግ ደካማ ግለሰብ ነው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።